በዚህ ማለዳ በመዝሙረ ዳዊት ምዕራፍ 143 ከቁጥር 8 ካለው ቃል ተነስተን ምሪትንና ኃይልን ከእግዚአብሔር ዘንድ እንጠይቃለን። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 143 ቁጥር 8 እንደዚህ ይላል፣ በአንተ ታምኛለሁና በማለዳ ምሕረትህን አሰማኝ፣ ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አሳየኝ፣ እግዚአብሔር ሆይ። መዝሙረኛው ዳዊት በማለዳ ምህረትህን አሰማኝ እንዳለ ይህ ማለዳ ይህ ቀን በምህረት የተሞላ ቀን እንዲሆን፣ ስራዬ በምህረት የተሞላ ቀን እንዲሆን፣ እንቅስቃሴ በምህረት የተሞላ ቀን እንዲሆን። ምህረት ጉልበት አለው። ምህረት ያሻግራል። በምህረት አዲስ ማለዳን አይቻለሁ። በምህረት አዲስ ክብርን አይቻለሁ። አሁንም እግዚአብሔር ምህረትን ሙላኝ። ዳዊት ቸርነትና ምህረት በሕይወቴ ዘመን ሁሉ ይከተሉኛል፣ እግዚአብሔር ቤትም ለዘላለም እኖራለሁ፣ ለዘላለም እኖራለሁ እንዳለ እግዚአብሔር በቤት የሚተክል በአንተ ፊት የሚያቆይ በቤት የሚያቆይ ምህረትና ቸርነት ይለቀቀልኝ። በሚሄድበት ስፍራ ሁሉ ምህረት ስለሚከተለኝ አመሰግናለሁ። እግዚአብሔር ሆይ ስወድቅ የሚያነሳ ምህረት ስላለ ስስት ከመንገዴ ከሳትኩበት መንገድ የሚመልሰኝ ምህረትና ቸርነት ስላለ እግዚአብሔር ሆይ እጅግ አድርጌ አመሰግናለሁ። አሁንም እግዚአብሔር ሆይ መዝሙረኛው ዳዊት ነፍሴን ወደ አንተ አንስቻለሁ እንዳለ አሁን ወደ እውነተኛ ረኛዬ ወደ አንተ በዚህ ማለዳ አነሳለሁ። በልጆቼ ጉዳይ ምራኝ በስራዊ ጉዳይ ምራኝ፣ ወደ እውነት ሁሉ ምራኝ። የምሄድበትን መንገድ አሳየኝ እንዳለ አሁን እግዚአብሔር ሆይ በሰራዬ ጉዳይ መንፈስ ቅዱስ እንድትመራኝ፣ ወደ እውነት ስፍራ እንድትመራኝ፣ መልካም እረኛ የኢየሱስ መልካም እረኛ የአባቴ አባ አባ አባ መቅበዝበዝ ከሕይወቴ ላይ ሻረው። እግዚአብሔር ሆይ ወደ እውነት ምራኝ። እግዚአብሔር ሆይ እንዳልደክም እንዳልደግም እግዚአብሔር ሆይ ተስፋ እንዳልቆርጥ፣ በማይገባ ስፍራ ሄጄ ተስፋ እንዳልቆርጥ። አሁን ምራኝ። በዚህ ማለዳ ተናገረኝ። በዚህ ማለዳ ድምፅህን አሰማኝ። እግዚአብሔር ሆይ ጸለያለሁ፣ ያንተን እጅ እፈልጋለሁ። ወደ እውነት ሁሉ የምትመራ እግዚአብሔር ሆይ የምሄድበት መንገድ ሄጄ ድካም ብቻ እንዳልሆን እንድትናገረኝ በራይ በሕል በአገልጋዮች በብዙ መንገድ እንድትናገረኝ በቃልህ እንድትናገረኝ በቅዱስ ቃልህ እንድትናገረኝ ወደ እውነት ሁሉ እንድትመራ እግዚአብሔር እኔም የምሰማበትን ጸጋ እንድትለቅልኝ ይጸልያል። ይህ ማለዳ የምሪት ማለዳ ይሁን። የማረፍበት ማለዳ ይሁን። ብዙ ዓመት ያስቆጠርኩበትን ብዙ ዓመት የተንከራተትኩበትን ጉዳይ እግዚአብሔር ሆይ የምትቋጭበት ማለዳ ይሁን። በቃ የምትልበት ማለዳ ይሁን ማለዳ ይሁን። ወደ እውነት የምትመራበት ማለዳ ይሁን። እግዚአብሔር ሆይ እግዚአብሔር ሆይ መዝሙረኛው ዳዊት ስለ ስሙ በጽድቅ መንገድ መራኝ እንዳለ፣ ስለ ስሙ በጽድቅ መንገድ መራኝ፣ መልካም ስፍራ ወዳለበት ምራኝ። እግዚአብሔር ሆይ ደግሞ አመሰግናለሁ። መልካም ነህ። አንተ መልካም እረኛን የምታሰማራው በለመለመ መስክ ነው። እንደ ሌሎች አሳርፈኝ፣ እንደ ሌሎች መሳቅ እፈልጋለሁ። እንደ ሌሎች እግዚአብሔር በነፃነት አንተን ማምለክ እፈልጋለሁ። ድጋሚ በጥያቄ ጉዳይ አንተ ጋር መቅረብ አልፈልግም። ምስጋና ይዤ ነው መቅረብ የምፈልገው። እግዚአብሔር ይህ ማለዳ ይህ ቀን የለውጥ ማለዳ ይሁን፣ የለውጥ ቀን ይሁን የለውጥ ቀን ይሁን። እግዚአብሔር ሆይ ና ወደ ህይወቴ፣ ና ወደ ስራዬ፣ ና ወደ ልጆቼ፣ ና ወደ ጉዳይ ና ልትመራኝ። መንፈስ ቅዱስ ልስማህ። እግዚአብሔር ሆይ ሌሊቶቼን አንተን የምሰማበት ሌሊቶች እንዲሆን ጸልያለሁ። እግዚአብሔር ሆይ ታክሲ ውስጥ እያለሁ ተናገረኝ፣ መንገድ ላይ እያለሁ ተናገረኝ፣ ስራ ቦታ እያለሁ ተናገረኝ። መንፈሴን ላንተ አስገዛለሁ። ተናገረኝ፣ ምራኝ። መንፈስ ቅዱስ ላንተ ድምፅ ራሴን አስገዛለሁ። ካንተ ድምፅ የሚበልጥ የለም። የአንተ ድምፅ እግዚአብሔር ሲመጣ ወደ እውነት ይመራል። ድምፅ ያሳርፋል። ድምፅ ወደ እውነት ስፍራ ይመራል። ድምፅ ነፃ ያወጣል። ድምፅ በእስራት ያሉትን ይፈታል። አሁን እግዚአብሔር ሆይ ካለውበት ከየትኛውም ነገር ነፃ አውጥተኸኝ ወደ እውነት ስፍራ እንድትመራኝ ይጸልያሉ። አሁን ምሪት የምፈልግበት ማለዳ ነው። ምሪት የምፈልግበት ማለዳ ነው። የቱ ጋ ነገር እንደሚከናወንልኝ ምራኝ። የቱ ጋ እግዚአብሔር በረከት እንዳለ ምራኝ። እግዚአብሔር ሆይ ጸለያለሁ፣ በምን በኩል ብሄድ እንደሚሳካልኝ፣ ለዳንኤል ጥበብና ማስተዋልን እንደሰጠኸው በዚህ ማለዳ ጥበብና ማስተዋልን እንድትሞላኝ በጌታ በኢየሱስ ክርስቶስ ስም እጸለያለሁ። ስለምትመራኝ አመሰግናለሁ። ወደ መልካም ስፍራ ስለምታሰማራኝ አመሰግናለሁ። አሁን ያለሁበትን ጉዳይ አንተ አይተሃል። አንተ አይተሃል መንፈስ ቅዱስ፣ ነጻ የምወጣበት ማለዳ ይሁን። ከአንተ ጋር አውርቻለሁ ስለምትሰማ፣ ጸሎቴንም ሰምተ ስለምትመልስ አመሰግናለሁ። የምትመራ የምታሳርፍ፣ የምትረዳ ጌታ ነ። እግዚአብሔር ወደ ህይወቴ በሙላት ስለምትመጣ አመሰግናለሁ። አምናለሁ በቅርብ በሙላት ሕይወቴ ላይ ትገለጣለህ። ምስክርነት በሕይወቴ ላይ ይፈጠራል። እግዚአብሔር ሆይ ይህንን ጸሎት እንድጸልይ ስለረዳኸኝ አመሰግናለሁ። ክብር ላንተ ይሁን። መውጣቴና መግባቴን ስለምትባርክ አመሰግናለሁ። እወድሃለሁ። ስለማትለየኝ ደግሞ አመሰግናለሁ። ከፍ በልልኝ። በሕይወቴ ላይ ባርካለሁ። ለዘላለም አሜን አሜን። በጌታ በኢየሱስ ክርስቶስ ስም